የፋይዳ መታወቂያ በጣም አስፈላጊ ነገር ነው። ናሽናል አይዲ ፋይዳ መታወቂያ፣ ፋይዳ ወይም ዲጂታል አይዲያ የለው ሰው ማለት ታርጋ የለው መኪና ማለት ነው። ኦቨር ቴምፕሬቸር ብሎ ስልክ መቅረጽ አቁሟል ማለት ነው። ፓርኪንጋችን እንከፍላለን ማለት ነው። ከጠዋቱ ዘጠኝ ሰዓት ተኩል ነው። ሙቀቱም፣ ስልክም መቅረጽ አልቻልኩኝም። በጣም ኦቨር ሂት እያደረገብኝ ነው። እንግዲህ ወደ ሰላም ጤና ይስጥልኝ። ውድ ይሄን ዩቲዩብ ተከታታዮቻችን እንደምን ከረማችኋል? ዛሬ ደግሞ ለየት ባለ ቪዲዮ ተከስቻለሁኝ። ከአብራቸውን ትቆዩ ዘንድ የአክብሮት ግብዣዬ ነው። ዛሬ እዚህ የቀረብኩት ውስጥ አሁን የተጀመረው የፋይዳ መታወቂያ ፋይዳነቱ ምንድን ነው የሚለውን ነገር እስኪ አብረን ተለቅ ብለን እንመልከተው ብዬ ነው ምክንያቱም ምናልባት ስለ ፋይዳ መታወቂያ በብዛት እውቀቱ ያላቸው በብዛት የአገልግሎቱ ምንነት የተረዱት ውጭ ያሉ ኢትዮጵያውያን ናቸው። ግን ይህም ቪዲዮ የሰራሁት በተለይ ደግሞ ኢትዮጵያ ስለሚገኙ የፋይዳ መታወቂያ እንግዲህ መንግስት የተለያዩ ነገሮችን ብሏል። ከዛ ባሻገር ግን የበለጠ ክሊር ለማድረግ እና ጥቅሙ ምንድን ነው የሚለውን ነገር ለማስገንዘብ ነው። በእኔ በኩል እጅግ በጣም የወደድኩት ሲስተም ነው። ምክንያቱም እኔ እዚህ ባለሁበት ሀገር እንደዚሁ የዲጂታል ፋይዳ መታወቂያ አለ ያ መታወቂያ ታዲያ ምን ምንድን ነው አገልግሎት የምንጠቀምበት ለምንድን ነው የሚበጀው ለምንድን ነው የሚያገለግለን ጥቅሙ ምንድነው የሚለውን ነገር እናያለን በእርግጥ ይሄ የፋይዳ መታወቂያ እንደ ኢትዮጵያ ያላሉ በ130 ሚሊየን ህዝብ ያላት ሀገር ላይ ለማሰራጨት እጅግ ከባድ ነው ለመንግስትም ፈታኝ እንደሚሆን ተስፋ አደርጋለሁ ግን አንዳንድ ሀገራት ላይ በጊዜ ሂደት ግን እንደሚቻል እርግጠኛ ነው ምክንያቱም እነ አሜሪካ አውሮፓ የተለያዩ ሀገራት ላይም ያለ ሲስተም ስለሆነ እዛ ደግሞ ህዝቡ ምን ያህል እንደሆነ ይታወቃል። ከዛም ባሻገር ወደ ቻይና መለስ ብንል ያን ያህል ህዝብ ብዛት ያላት ቻይና ይህን የፋይዳ መታወቂያ የተጠቀመች ነው ማለት ነው። ይህ ጥቅሙ ለሁለት ወገን ነው፣ አንድም ለዜጋው፣ አንድም ለመንግስት ትልቅ ጥቅም አለው ማለት ነው። እስኪ ከጥቅሞቹ አንዳንድ ነገሮችን እንመልከት። አንደኛ ሙስናን ያስወግዳል። ያ ማለት ምንድነው? እኔ አንድ መስሪያ ቤት ላይ ሄጄ አንድ ጉዳይ ለማስፈጸም ስፈልግ ኦኬ የምጠይቃቸው ክፍያዎች አሉ። እነዚያን ክፍያዎች በካሽ ነው የምንከፍለው ወይም ደግሞ በባንክ ትራንስፈር ነው እየከፈልን ያለ ነው። በተለይ ደግሞ በካሽ በምንከፍልበት ጊዜ ለሙስናና ለእንግልት ይዳርገናል ማለት ነው። ይሄ የዲጂታል መታወቂያ ግን ማንኛውንም አይነት ነገር በሲስተም ነው የምንከፍለው። ከሰውየው ጋር እዛ ሄደን በካሽም ሆነ በካርድ ሳያስፈልገን በቤታችን ቁጭ በለን መክፈል እንችላለን። በሄድንበት የመንግስት መስሪያ ቤቶች ላይም ደግሞ እንደዚሁ እዛው ላይ በካርድ መክፈል እንችላለን ማለት ነው እ ይሄ የካሽ እጅ በእጅ ግንኙነትን ያስወግዳል ማለት ነው። ከዛም ባሻገር ደግሞ ይሄ የዲጂታል ፋይዳ መታወቂያ ምናልባት አሁን ሀገራችን ላይ እንደ መሶብ ያሉ ፕሮጀክቶች ላይ እየተገበረ ይገኛል። ከዛ ባለፈ ግን እያደገ ሲመጣ እያንዳንዱ ነገር ራሳችን የምናስተናግድበት የተለያዩ የሆኑ ማሽኖች ይፈጠራሉ ማለት ነው። እሱም በዛሬ ቪዲዮ ላይ አብረን የምናየው ይሆናል። ያ ሁሉ ታዲያ የምንጠቀበት በምንድነው? በዲጂታል ፋይዳ መታወቂያ ብቻ ነው። ከዛ ውጭ ምንም ልንጠቀበት አንችልም ማለት ነው። እያንዳንዳችን ፋይል ኦኬ፣ መንግስት ጋር ይገባል። ያ ብቻ ደግሞ ሳይሆን እያንዳንዱ አገልግሎት የምንጠቀበት የመብራት፣ የውሃ፣ የትራፊክ ቅጣት፣ የፓርኪንግ፣ የተለያዩ ነገሮችን እዛ ላይ ነው የሚገባው። ስለዚህ በዛች አንዲት መታወቂያ ብቻ መክፈል እንችላለን። ህይወታችን ማዘመን እንችላለን ማለት ነው። ምናልባት ሲስተም ውስጥ ሊገባ ድረስ ትንሽ አስቸጋሪ ይመስለኛል። ብቻ አይደለም በተለያዩ ሀገራት ላይ ይህ የፋይዳ መታወቂያ ከህፃናት ጀምሮ እስከ ትልልቅ አላቸው ማለት ነው። ያለ ምንድን ነው እያንዳንዱ ሰው ፕሮፋይሉ መንግስት ጋር አለ ማለት ነው። ያ ለእኛም ለመንግስትም ጥቅም አለው ማለት ነው። እስኪ ወደ ዛሬ ይዤ መጣሁት እና ምናልባት ይህ የፋይዳ መታወቂያ ጥቅማቸው ምን ምንድን ነው የሚለውን እኔ ካለውበት ሀገር ጋር እያነጻጸርን እናያለን ማለት ነው። ከዚህ ቀደም አንድ ወጣት ሰይፉ ፋንታውን ሾ ላይ ቀርበው ስለ ፓርኪንግ እና ስለ ትራፊክ በተለይ ኢትዮጵያ ውስጥ አሁን ላይ ጥፋት ስታጠፉ መንጃ ፈቃድ ይወሰዳል፣ ታርጋ ይፈታል። ያንን ለማስመለስ ያለው እንግልት ያለው ጊዜ ደግሞ በጣም አሰልቺ ነው። ስለዚህ ያ ልጅ የፈጠረው ነገር ምንድን ነው፣ የፈጠረው ሳይሆን ኮፒ ያደረገው ነገር ምንድነው በጣም ይበረታታል ታርጋ እንዳይፈታ እና ቅጣት ካለቦትም እዛ ሆኖም እንዲከፍሉ ነው። ወዲያው እዛው ጋር ቴክስት ይደርሳል። ኦኬ ምናልባት ሴፋንታው ላይ ሲያስተላልፈው አይታችሁ ከሆነ እዛው ጋር ቅጣት ይቀጣል። ትራፊኩ መጥቶ ይቀጣዋል። ከዛ በኋላ እዛው ቴክስት ይደርሳል፣ እዛው ላይ ይከፍላል ማለት ነው። ያ በጣም አሪፍ ነገር ነው። ግን ምንድን ነው አሁን ለምሳሌ የስፒድ አለ፣ የትራፊክ ጥሰት አለ። ኢትዮጵያ ውስጥ አሁን የራዳር መብራቶች በብዛት ያስፈልጋሉ ማለት ነው። ያ የመንገድ ስርዓትን ያሰልጣል። ስለዚህ እስኪ ወደ ኋላ መለስ እንበልና አሁን የዲጂታል ፋይዳ መታወቂያው ምን ያህል ጥቅም አለው የሚለውን ነገር እንመልከት ማለት ነው። እንግዲህ እንደ ምሳሌነት ማነሳላችሁ እኔ እዚህ ካለውበት ሀገር ላይ እና እያነጻጸር ነው የምናየው ማለት ነው። እኔ ያለሁት ኦማን ሀገር ነው። የኦማን የዲጂታል ፋይዳ መታወቂያ ይህንን ይመስላል። ስለዚህ በዚህ አይዲ ወይንም ደግሞ በዚህ ዲጂታል መታወቂያ ብዙ ነገሮችን ፋሲሊቴት ማድረግ እንችላለን። የትራፊክ ቅጣት መክፈል እንችላለን፣ የፓርኪንግ መክፈል እንችላለን፣ የውሃ መክፈል እንችላለን፣ የመብራት ልዩ ነገሮችን በዚህ መታወቂያ ብቻ መጠቀም እንችላለን ማለት ነው። ስለዚህ ለዛሬ አንድ ሁለት ሶስቱን አብሬ ላሳያችሁ እና በቀጣይ ቪዲዮ ደግሞ ሌላ አብሬ እሰራላችኋለሁ ማለት ነው። የፖሊስ ወይም ደግሞ የትራፊክ ቅጣት የሚቀጣበት አሁን ሰፋንተው ተው ላይ ያየነው ምንድነው? በቴክስት ነው የሚደርሰው። ደግሞ እነዚህ ካምፓኒ እያዘመኑት ሲሄዱ ወደ አፕሊኬሽን ይመጣሉ ማለት ነው። እኛ አሁን እዚህ ጋር የምንጠቀመው እዚህ ጋር እንደምታዩት እንግዲህ እዚህ ጋር ያለው እስኪ ወደ እናንተ ላምጠውና እዚህ ጋር እንደምታዩት የፖሊስ አፕሊኬሽን ነው። ይሄ ምንድነው? አሮፒ ይባላል። እስኪ ውስጡ ምን ምን ማድረግ እንችላለን፣ ከፋይዳ መታወቂያ ጋርስ ምንድ የሚያገናኙ የሚለው ደግሞ አብረን። እኔ እንግዲህ በአጭሩ አሮፒ ወይም ደግሞ የሮያል ኦማን ፖሊስ አፕሊኬሽን ሲሆን በዚህ አፕሊኬሽን ላይ የተለያዩ ነገሮችን መጠቀም እንችላለን ማለት ነው። ይህ አፕሊኬሽን እንደምታዩት ሲቪል ነምበር የሚለው በግማሽ የሸፈንኩት ማለት ነው እሱ የዲጂታል አይዲ ነው፣ የኦማን ዲጂታል አይዲ ማለት ነው። ከዚህ ጋር ኮኔክት ሆኗል። ምክንያቱም ሳይን አፕ ስታደርጉ ዲጂታል አይዲያችሁን ካላስገባችሁ የአፕሊኬሽን አይሰራም ማለት ነው። በቀላሉ እንግዲህ ከነዚህ ውስጥ መጠቀም የምንችልበት ነገር አንደኛው ምንድነው ይህ የትራፊክ ሰርቪስ የሚለው ነው እዚጋ የምታዩት እሱን ተጭነን ስንገባ የዲጂታል አይዲ ወይም ደግሞ የዲጂታል ፋይዳ ዲጂታል መታወቂያ የሚባለው የእሱ ቁጥር ግዴታ እሱ ሬጅስተር መሆን አለበት ማለት ነው። እሱን ካደረገም በኋላ ኢንኳየሪ የሚላለ ከዛ በላይ ግን ስፔሲፊክ ቪችልስ ማለት አንድ ሰው ምናልባት ሶስት አራት መኪና ሊኖረው ይችላል እና ነጥሎ የአንዱ መኪና ብቻ ምን አይነት ቅጣት እንዳለበት ማየት ይችላል ማለት ነው። ለምሳሌ እኔ ስፔሲፊክ ቪችል ላድርገው ምክንያቱም አንድ መኪና ብቻ ስለሆነ ያለ እሱን ላድርገው ና እሱን ኦን ስታደረጉት፣ የፕሌት ነንበር አለ የታርጋ ቁጥራችሁ ማለት ነው። እኔ የእኔ መኪና ታርጋ ቁጥር እሞላለሁኝ። ከዛ በኋላ ኮዱን ይጠይቀኛል፣ ኮዱን ማስገባለሁኝ ማለት ነው። ከዛ ኢንኳሪ ስንለው ያለውን ቅጣት ሰርች አድርጎ ያመጣልናል ማለት ነው። ምን አይነት ቅጣት አለብን የሚለውን ማለት ነው። እንግዲህ እንደምታዩት እኔ እንደ አጋጣሚ ሆኖ ምንም አይነት ቅጣት የለብኝም። እዚህ ጋር ይጽፋል ምንም አይነት ኖ ኦፍሴንስ ሬጅስተር ይላል ምንም ቅጣት የለብኝም። ከዛ በተረፈ ግን ስለ መኪናው ዲቴል ያለውን ነገር ዲቴል እዚህ ጋር ይጽፈዋል ማለት ነው። ታርጋ ቁጥሩን፣ ታይፑን፣ ፎርዊል ነው ምንድን ነው የሚለውን ሞዴሉን፣ ሁሉ ነገር ይጽፋል። እንደገና የቦሎ ወይም ደግሞ የኢንሹራንስ መቼ ሬጅስተር እንደሆነ መቼ ደግሞ ኤክስፐርድ እንደሚያደረግ ለምሳሌ እኔ ስምንተኛ ወር በአራት ነው ኤክስፐርድ የሚያደረገው እሱን ይነግረናል ማለት ነው። ወደ ሌላኛው ደግሞ ስንሄድ እዚህ ጋር የተለያዩ ሰርቪሶች እንዳለው ነግሬያቸዋለሁ። ከና የጀነራል ሰርቪስ የሚለውን ስንገባ ለፖሊስ ያለው መረጃ የሚያሳያለው፣ ዲጂታል ላይብራሪ ያለው የተለያዩ መጽሐፎችን ማንበብ ከፈለጋችሁ በፍሪ መንግስት የሚያስቀምጣቸው መጽሐፎች አሉት። እነዚህ ማየት ይቻላል ማለት ነው። እንደገና ቪዛ አፕላይ አድርጋችሁ ከሆነም ቪዛችሁን ትራክ የምታደርጉበት ሲስተም አለው ማለት ነው። ሌላ ይሄ የከስተም ሰርቪስ የሚለውን ደግሞ ስና፣ ይሄ የከስተም ሰርቪስ ማናችንም፣ ለምሳሌ ይሄ ኮሜርሻል ና ኢንዲቪዋል ነው። እኔ በኢንዲቪዋል ገብቼ ላሳያችሁ፣ በግለሰብ ማለት ነው ገብተን ስናይ እዚህ ጋር እንደምታዩት ሙሉ ዲቴል አለ። ሬጅስተር እናደርጋለን። ይህን ካደረግን በኋላ ኢምፖርት ነው ወይስ ኤክስፖርት ነው ያደረግነው የሚለውን ከሞላም በኋላ እያንዳንዱ የከስተም ክፍያንም በዚህ መጨረስ እንችላለን። ከስተም ቢሮ መሄድ አይጠበቅብንም ማለት ነው። እዚህ ላይ አክሲደንት ብታደርጉ፣ መኪና አክሲደንት ብታደርጉ ወይም አክሲደንት ብታዩ ይህንን ሪፖርት አክሲደንት የሚለውን ትነኩታላችሁ። ከዛ ይህን ሎኬሽን ስለሚያሳይ እኔ አሁን እዚህ ጋር ባደርገው ሎኬሽን ስለሚመጣ ነው። እዚህ ጋር እኔ ያለሁበት ስትሪት አስአድ ስትሪት ይባላል። እዚህ ስትሪት ቦታን ያለውት አደጋ አለ የሚላለ ከፈለግን ደግሞ እዚህ ላይ ዲቴይል ያለውን ነገር እንጽፋለን። ከዛ በኋላ ሴንድ የሚለውን ሴንድ ስናደርግ ወደ ፖሊስ ይሄዳል። ፖሊስ ወዲያውኑ ቦታው ላይ ይገኛል ማለት ነው። እንግዲህ የዲጂታል አይዲ ብዙ ጥቅሞች አሉት። ከነ ጥቅሞቹ ደግሞ አንደኛው ይሄ ነው። በእርግጠኝነት እንደዚህ አይነት አሁን የተጀመረው የፓርኪንግ ስርዓት እና የአንዳንድ የትራፊክ ቅጣት ሁኔታዎች ደግሞ በአፕሊኬሽን መልኩ ይጀምራል ብዬ ተስፋ አደርጋለሁ። እንግዲህ ይህን የፖሊስ ወይም ደግሞ የትራፊክ አፕሊኬሽን ከፋይዳ መታወቂያ ጋር ያለውን ጥቅም አስተሳስረን ካየ ዘንዳ አሁን ደግሞ መለስ ብለን እስኪ ወደ መስክ ወጣ እንበል እና ይህ የፋይዳ መታወቂያ በውጭስ ምንድነው መስራት የምንችለው? በውጭስ የሚጠቅመን ነገር ምንድነው የሚለው ነገር ደግሞ አብረን ጎዳና ላይ ወጥተን እስኪ አንዳንድ ነገር ላሳያችሁ። እንግዲህ ተመልካቾቼ አሁን ወደ ውጭ ወጣ ብለናል። በዚህ በፋይዳ መታወቂያ ላሳያችሁ የምፈልገው ነገር ምንድን ነው? ፓርኪንግ ላይ እንዴት መጠቀም እንችላለን? ፓርኪንግ ክፍያን ከፋይዳ መታወቂያ እንዴት እናያይዛለን? ወይም ደግሞ እንዴት እያያዛለን የሚለውን ነገር እና ጥቅሙን ነው ላሳያችሁ የምፈልገው። እንግዲህ እዚህ አቅራቢያ ባለ የፓርኪንግ ቦታ ላይ ሄደን አፍረን እናያለን። ዛሬ ግን ያው አርብ ነው። በተለይ እዚያ ሀገር ደግሞ አርብ እና ቅዳሜ የፓርኪንግ ክፍያ አይኖርም። እስኪ አብረን ሄደን እኔ፣ በነገራችን ላይ ይህ የፓርኪንግ ስርዓት ሁለት አይነት ስርዓት ነው ያለው አንደኛው ምንድን ነው፣ ልክ እንዳልኳችሁ በዚህ በፋይዳ በመታወቂያ አፕሊኬሽን አለው። አፕሊኬሽን ላይ መክፈል ትችላላችሁ። ሌላኛው ግን አሁን ወስጄ ማሳያችሁ ምንድነው፣ እዛው ጋር ማሽን አለ፣ ማሽን ላይም መክፈል ይቻላል። በኤስኤምኤስ ሜሴጅ መክፈል እንችላለን ማለት ነው። ስለዚህ እዛ ጋር ሄደን እስኪ ያለውን ነገር አሳያችኋለሁ ማለት ነው። እንግዲህ እስኪ አሁን አንድ የፓርኪንግ ስሎት ላይ እንገባለን። ይሄ የምታዩት ቦታ የተለያዩ ሱቆች እና ማርኬቶች ያሉበት ነውና የፓርኪንግ ክፍያ ያለበት መስመር ነው ማለት ነው። እንግዲህ እንደምታዩት እዚህ ጋር ቢልቦርድ አለ የተለጠፈ ፔድ ፓርኪንግ ይላል። ከስንት ሰዓት እስከ ስንት ሰዓት ማቆም እንደሚቻልና እና እንደማይቻል ዝርዝር ይገልጻል ማለት ነው። ከዚህ ባሻገር ደግሞ እዚህ ጋር በምትመለከቱት ስልክ ቁጥር እዚህ ጋር በምትመለከቱት ስልክ ቁጥር ላይ በቴክስት በመላክ የፓርኪንግ ክፍያችንን ከፍለን ወደ ፈለግንበት መሄድ እንችላለን ማለት ነው። እንግዲህ መኪናችንን እዚህ ጋር ያቁመናል። አሁን ባሳየኋችሁ መሰረት ካልከፈልን ያው ቅጣት ይኖረዋል ማለት ነው። እንግዲህ አሁን እዚህ ጋር እንዳሳየኋቸው አሁን ያለነው የፓርኪንግ ስሎት ላይ ነውና አሁን እዚህ ጋር ያሳየኋቸው ቢልቦርድ አለ። እዛ ላይ ያለው ነገር ዲቴል ተጽፏል። ሰዓቱ ደቂቃውና ምን ያህል መክፈል እንዳለብን የሚያሳይ ነው ማለት ነው። ስለዚህ እዛ ጋር ባለው ስልክ ቁጥር አሁን እዚህ ጋር በምታየው ስልክ ቁጥር ፓርኪንጋችን እንከፍላለን ማለት ነው። አሁን የምንከፍለው ግን በኤስኤምኤስ ነው ወይም ደግሞ በአፕሊኬሽን መክፈል እንችላለን። እሱ እንዴት እንደምንከፍል ላሳያችሁ። አሁን የኤስኤምኤስ እንልካለን ወደ እዛ ጋር ባለየ ቁጥር 90091 በሚል እንልካለን ማለት ነው። ስንልክ ታዲያ የታርጋ ቁጥሩን እንደዚሁም ኮዱን እና ደቂቃውን እንሞላለን ማለት ነው። እንግዲህ እንዳያችሁት ሞልተናል ለ30 ደቂቃ ማለት ነው። ከዛ በኋላ ያው ሴንድ እንለዋለን። ይህን ኢትዮ ቤተሰቦች ቪዲዮን ልቀርጽላችሁ አልቻልኩኝም። እንደምታዩት እንግዲህ ኦቨር ቴምፕሬቸር ብሎ ስልክ የመቅረጽ አቁሟል ማለት ነው። እንደምቀቱ እንግዲህ ቴምፕሬቸሩ 44.5 ደርሷል። እንግዲህ በጣም ሙቀት ነው። እንግዲህ እንደምታዩት ገና ከጠዋቱ 9 ሰዓት ተኩል ነው። በኢትዮጵያ አልሞስ 3 ሰዓት ተኩል ቴምፕሬቸሩ ሙቀቱ ይሄን ያህል ሆኗል። እና መቅረጽ በጣም ከባድ ሆኗል። እንግዲህ ኦማን ላይ ስላለው ሙቀት ሌላ ቪዲዮ መሰራላችሁ ይሆናል በሌላ ጊዜ። አሁን ላይ ግን ያው እንዳሳየዋችሁ ከጠዋቱ 9 ሰዓት ተኩል ነው፣ ሙቀቱም 44 ነጥብ 5 ዲግሪ ሴንቲግሬድ ደርሷል። እጅግ በጣም ሙቀቱ ኃይለኛ ነው። በጠዋቱ ስልክም መቅረጽ አልቻልኩኝም፣ በጣም ኦቨርሂት እያደረገብኝ ነው። እንግዲህ ወደ ስቱዲዮ እንመለስ እና ስለሌሎች ነገሮች ደግሞ ማሳያችሁ ይሆናል ማለት ነው። እንግዲህ አብራችሁ ተከታተሉ። ውድ የዩቱብ ተከታታዮቼ እንግዲህ ወደ ስቱዲዮ ተመልሰናል። እንዳያችሁት ሙቀቱ ምንም ሊያስቀርጸን አልቻለም፣ ግን በተወሰነች መልኩ ለእናንተ ለማሳየት ሙከራ ያለሁኝ። በሌላ ቪዲዮ ደግሞ ምናልባት አሁን ስለገጠመን ስለ ኦማን ሙቀት ምን ያህል እንደሆነ ሌላ ቪዲዮ ሰራላችኋለሁ ማለት ነው። ውድ የዩቱብ ተከታታዮቻችን አብራችሁን ስለቆያችሁ እያመሰገንን ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ ቪዲዮቻችንን ከወደዳችሁ ደግሞ ላይክ በማድረግ አብረነታችሁ